ሰላም ሰላም እንዴት ናችሁ? የደሱ ሄልዝ ቲዩብ ቤተሰቦች፣ እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይዛ ዛሬ እንደተለመደው በአንድ ጠቃሚ ርዕስ መጥቻለሁ። በዚህ ቪዲዮ አብረን እንድንማማር የፈለግኩት ትራኮማ ወይም ደግሞ የአይን ማዝ ብለን የምንጠራው የበሽታ አይነት ምንድን ነው የሚለውን አብረን በዚህ ቪዲዮ ለእናንተ የተወሰነ ግንዛቤ ሰጣችኋለሁ ማለት ነው። ከዛ በፊት እንደተለመደው ለቻናል አዲስ የሆናችሁ ሳብስክራይብ ያደረጋችሁ ቪዲዮ እስከመጨረሻ እንድትወስል ጠይቃለሁ። ወደ ቪ ወደ ዋናው ሀሳቢ ስገባ ትራኮማ ወይም ደግሞ የአይን ማዝ እያልን የምንጠራው ብዙ ጊዜ በተላላፊ የሆነ በክላሚዲያ ትራኮማተስ በሚባል ባክቴሪያ የሚመጣ የበሽታ አይነት ነው ማለት ነው። ስለዚህ ከአንድ ሰው ወደ አንድ ሰው ኮንታጀስ ያደርጋል፣ ወይም ደግሞ ከአንድ ሰው ወደ አንድ ሰው በተለያየ ምክንያት ሊተላልፍ ይችላል ማለት ነው። ላይን ጉዳትና ላይን ስውርነት ላይን ስውርነት ሊዳርገን የሚችል የበሽታ አይነት ነው ማለት ምክንያቱም ኤርሊትሪክ ካልተደረገና ብዙ ጊዜ ኢንቫይሮመንታል ቼንጅ ላይ ካልሰራን ወይም ደግሞ ፕሬቨንሽን ላይ ካልሰራን የተለያዩ ጉዳቶችን በማጣት አይነ ላይ ለአይነ ስውርነት ሊዳርግ የሚችል ተላላፊ የሆነ በሽታ ነው ማለት ነው። እንግዲህ የደብሌዎቹ እንደሚለው ወደ ሁለት ሚሊዮን ሰዎች አካባቢ ወደ ሁለት ሚሊዮን ሰዎች አካባቢ በኮሮና ምክንያት አይናቸውን ወይም ደግሞ ለአይነ ስውርነት እንደተጋለጡ ደብለቸው ያትታል ማለት ነው። ከዚህ በተጨማሪ ደግሞ ሀገራችን ኢትዮጵያን ጨምሮ ወደ አርባ አራት ሀገሮች ፐብሊክ ፕሮብለም ወይም ደግሞ አጠቃላይ የህብረተሰቡ የጤና ችግር እንደሆነ ጥናቶች ያስረዳሉ ማለት ነው። እንግዲህ እንደሚታወቀው ትራኮማ ወይም ደግሞ ይሄ አይን ማዝ የምንጠራው ብዙ ጊዜ ተላላፊ የሆነ የሆነ በሽታ ሆኖ ብላይንድነስ ሊያስከትል ወይ ደሞ አይነስውርነት ሊያስከትል የሚችል የበሽታ አይነት ነው ማለት ነው። በተለይ ደግሞ ሪቨርሴብል የሆነ ብላይንድነስ ሊያስከትል ይችላል። በተለይ ደግሞ በደንብ ካልታከመና ኤርሊ ካልታከመ ለእነዚህ ችግሮች ሊዳረግ የሚችል በተለይ ደግሞ ለአይነስውርነት ሊዳረግ የሚችል የበሽታ አይነት ነው ማለት ነው። ምን ሲሆን ወይም ደግሞ ኮዙን ስናይ ብዙ ጊዜ በባክቴሪያ ነው የሚመጣ። ይሄ ባክቴሪያ ክላሚዲያ ትራኮማተስ እየተባለ የሚጠራ የባክቴሪያ አይነት ነው ማለት ነው። በተለይ ደግሞ ይሄ ባክቴሪያ ከአንድ ሰው ወደ አንድ ሰው በተለያየ ምክንያት ሊተላለፍ ይችላል ማለት ነው። ስለዚህ ተላላፊ የሆነ የባክቴሪያ አይነት ነው ማለት ነው። እንግዲህ ከዚህ ጋር ተይዞ ኮንጃክቲቫ በመቅላት ወይም ደግሞ የኮንጃክቲቫ የተስምጥለው ኢንፍላሜሽን ሊከሰት ይችላል። የኮንጃክቲቫ የመቅላት ዲስቻርጆች የመብዛት አይነት ስሜት አይነት ምልክት ሊኖር ይችላል ማለት ነው። እዚህ በተጨማሪ ኮርኒያል ስካር ሊኖር ይችላል በተለይ ደግሞ አድቫንስድ የሆነ ሲመጣ ወይም ደግሞ ሌት ስቴጅ የሆነ ሲመጣ ኮርኒያል ስካር ዲቨሎፕ ልናደረግ እንችላለን ማለት ነው። ከዚህ በተጨማሪ ትሩቻሲስ ስለምንጠራ ወይም ደግሞ የአይን ሽፋሽፊቶች ወደ ውስጥ የመቀልበስ ሲምፕተም ያሳያል ማለት ነው። እንዲሁም ደግሞ በደንብ አድቫንስድ የሆነ ሲመጣ ኮርኒያል ኦፓስቲ ወይም ደግሞ ክላውድነስ ይፈጠራል ማለት ነው። እንግዲህ በዛ ሰዓት ሶ በስርዓት ማየት አይችልም ማለት ነው። ስለዚህ አይን ደመናማ የመምሰል ምልክት ይታያል ማለት ነው። ስለዚህ እነዚህ አድቫንስድ የሆኑ ሲመጡ ልታ የሚችሉ ስቴጆች ናቸው ማለት ነው። ሪስክ ፋክተሮችን ወይም ደግሞ አጋላጭ መንገዶችን ስናይ ብዙ ጊዜ ድህነት እንደ አንድ ፋክተር ይወሰዳል ማለት ነው። ምክንያቱም ያደጉ ሀገሮች እንደ አሜሪካ፣ የተለያዩ የአውሮፓ ሀገሮች ትራኮማን አስወገዱ ወይም ደግሞ በደንብ ሪዳክት ካረጉ ወደ ሁለት መቶ ዓመት ተቆጥሯል። ነገር ግን ባላደጉ ሀገሮች እንደ ኢትዮጵያን ጨምሮ እነዚህ ዲቨሎፒንግ ካንትሪ ለምንጠራቸው ስቲል ወደ አርባ አራት ሀገሮች ፐብሊክ ፕሮብለም ወይም ደግሞ የማህበረሰቡ የጤና ችግር እንደሆነ ጥናቶች ያስረዳሉ ማለት ነው። ስለዚህ ፖቨርቲ በጣም ከፍተኛ የሆነ ሚና አለው ማለት ነው እዚህ። በተጨማሪ ክራውድ የሆነ ኢንቫይሮንመንት የሚኖሩ ሰዎች ነው። በተለይ ደግሞ እንደ ሪፊውጅ ካምፕ፣ በተለይ ደግሞ እነዚህ ክራውድ ወይም ደግሞ የተጨናነቀ አካባቢ የሚኖሩ ሰዎችም በዚህ የተጠቁ እንደሆኑ ያመላክታል ማለት ነው። ከዚህ በተጨማሪ ፑር የሆነ ሳኒቴሽን ነው። በተለይ የግልን የአካባቢ ንጽህና ባለመጠበቅ የትራኮማ በሽታን ማስፋፋት ከሚችሉ ነገሮች ውስጥ አንዱ ነው ማለት ነው። በተለይ ደግሞ እጅንና ፊትን በደንብ አለመታጠብ አንዱ ትራኮማ እንዲስፋፋ ከሚያደርጉ ነገሮች ውስጥ አንዱ ነው። በተጨማሪ ደግሞ ኤንቫይሮመንታል ችግር ካለ ወይም ደግሞ የአካባቢ ንጽህና ችግር ካለ ዝንቦች ዛ አካባቢ የተለያዩ ነገሮችን በመንካት መጠው አይናችን ላይ ሊያርፉ ይችላሉ፣ እቃዎች ላይ ሊያርፉ ይችላሉ። በዛ ምክንያት ከአንድ ሰው ወደ አንድ ሰው ይታናስቸነ ማለት ነው። ከዚህ በተጨማሪ ደግሞ ንጹህ ውሃ የውሃ እጥረት ነው፣ ወይም ደግሞ ለው የሆነ ወተር ከቨሬጅ ካለ በተለይ ውሃ አስፈላጊ ነው። ትራኮማን ለመከላከል አንዱ እንደግባት ከሚያገለግሉ ነገሮች አንዱ ውሃ ነው። እና ውሃ እጥረት በሚኖርበት አካባቢ እንዳልነው ፊትን እና ጅም ባገው መታጠር ስለማይኖር እንዲሁም የአካባቢ ንጽህና መጠበቅ ስለማይኖር ከአንድ ሰው ወደ አንድ ሰው ይተላልፋል ማለት ነው። ሞድ ኦፍ ትራንስሚሽን ወይም ደግሞ የመተላለፊያ መንገዶችን ስናይ እንግዲህ በበሽታው የተጠቃ ሰው ዳይሬክት ከሌላ ሰው ጋር ኮንታክት በሚያደርግበት ጊዜ በተለይ ደግሞ የተጠቃው ሰው እቃዎችን በሚነካበት ጊዜ፣ ሰዎችን በሚነካበት ጊዜ፣ እንዲሁም አልባሳትን በሚነካበት ጊዜ ከአንድ ሰው ወደ አንድ ሰው ሊተላለፍ ይችላል ማለት ነው። ሌላው ከዓይኑ ከዓይናቸው የሚወጣ ዲስቻርጅ ወይም ደግሞ የፐስ መሰል ዲስቻርጅ ኮንታክት በሚያደርግበት ጊዜ በተለይ ደግሞ እነዚህ አልባሳት ላይ ኮንታክት በሚያደርግበት ጊዜ ሌሎች ሰዎች በሚነኩበት ጊዜ ወይም ደግሞ እቃዎች ላይ በሚነካካበት ጊዜ ሊከሰት ይችላል ማለት ነው። ከዚህ በተጨማሪ ዝንቦች ናቸው። በተለይ ዝንቦች ከተበከለው ወይም ደግሞ በበሽታው ከተያዘ ሰው ወደ ሌላ ሰው የማስተላለፍ አቅማታቸው በጣም ከፍተኛ ነው ማለት ነው። ምክንያቱም ፈላዮችን ኮንትሮል ካላረግን ከጤነኛው ሰው ወደ ጤነኛው ሰው የማስተላለፍ አቅማቸው ከፍ ይላል ማለት ነው። ስለዚህ ዝንቦችም የማስተላለፍ አቅም አላቸው ማለት ነው። በተለይ ደግሞ አሁን እንዳልነው ሲምፕተሞችን ስናይ ብዙ ጊዜ ኮንጃክቲቫይተስ ይኖራል። በተለይ ደግሞ የአይን መቅላት ይኖራል ዲስቻርጆች ፈሳሾች ይኖራሉ ፀሀይ ላይ የማተኮር ችግር ሊኖር ይችላል እንደዚህ አይነት ስንፒተር ሊኖር ይችላል ይሄ ደግሞ አሁን እንዳልነው አይ ዲስቻርጅ ነው በተለይ ሴረስ የሆነ ዲስቻርጅም ሊሆን ይችላል ፐስ የሆነ ዲስቻርጅ ሊሆን ይችላል እና ቤዝዶን ለምሳሌ ገና ጅምር ከሆነ እንባ የመሰለ ፈሳሽ ነው የሚፈስ አድቫንስ የሆነ ሲመጣ ግን ዲስቻርጅም ሊኖረው ይችላል ማለት ነው እንደ ፐስ አይነት ነገር ሊኖረው ይችላል ማለት ነው እዚህ በተጨማሪ

የአይን ቆቦች ማበጥ ወይም ደግሞ ሷሎን አይ ሊድ ብለን ጠራቸው ያብጣሉ። ምክንያቱም ብዙ ጊዜ እነዚህ እስካሮች የተፈጠሩ ሲመጡ የተለያዩ ኳስ መሰል ቅርጾች ትናንሽ ትናንሽ ሊፈጠሩ ስለሚችል የአይን ቆብ እያበጠ ሊሄድ ይችላል ማለት ነው። ከዚህ በተጨማሪ ትሩቻሲስ ብለምንጠረ ወይም ደግሞ የአይን ሽፋሽፍት ወደ ውስጥ የመታጠፍ ሲንብተም ይኖራል። በተለይ ደግሞ ይሄ ሲጣጠፍ እንደሚታወቀው ኮርኒያል ወይም ደግሞ የአይን ብሌኒ ስለሚጎዳ በከፍተኛ ደረጃ ይህ ሰርጀሪ ታልተሰራ አሁን እንዳልነው ለብላይንድነስ ከሚያጋልጡ ነገሮች ውስጥ እንዳንዱ እንዳንድ ይጠቀሳል ማለት ነው። አምስተኛ እና የመጨረሻው አድቫንስድ የሆነ ሲመጣ ቅድም እንዳልነው ይሄ ሄራርኪ ስቴጅ ወይም ደግሞ እንደ ላደር ነው ታይፑ ና በተለይ ኮርናል ክላውዲ ክላውዲነስ ወይም ደግሞ ኦፓሲቲ ሲያመጣ የአይን ብሌን ወይም ደግሞ ኮርኒያ ደመናማ የመምሰል ምልክት ይታያል ማለት ነው። በዛ ሂደት ለእይታ መቸገር ለይታ ለማየት መቸገር ይኖራል ማለት ነው። በዛ ሂደት እነዚህ ሁለቶችን የጠቀስናቸው ናቸው። በሰርጀሪ ካልተሰራለት አንድ ሰው እንደዚህ አይነት ምልክት ካለ ቶታሊ ቅድም እንዳለው ኢሪቨርሲብል ብላይንድነስ ሊያስከትል ይችላል ማለት ነው። ዲያግኖሱን ስናይ አንደኛ አይ ኤግዛሚኔሽን መስራት ነው። በተለይ ደግሞ የተጠቃውን ሰው ኢንስፔክት በማድረግ ኤግዛሚኔሽን በመስራት መለየት ይቻላል ማለት ነው። እዛ በተጨማሪ ላቦራቶሪ ሳምፕሉን እዛ አካባቢ ሳምፕል በተለያዩ ነገሮች ሳምፕል በመውሰድ ወደ ላቦራቶሪ መላክ ነው። በዛ ሂደት ባክቴሪያው መለየት እንችላለን ማለት ነው። በተለይ ክላሚዲያ ትራኮማቲስ የሚባለውን የባክቴሪያ አይነት ሰፓሬት ካረግነው በኋላ ትሪትመንት ሊታዘዝ ይችላል ማለት ነው። ስለዚህ በሁለት ነገሮች ዲያግኖስ ማድረግ እንችላለን ማለት ነው። ወደ ትሪትመንቱ ስንመጣ እንደሚታወቀው በሁለት መንገድ ነው የምንከፍላቸው። አንደኛ ኤርሊ ከሆነ ወይም ደግሞ ቶሎ ከሆነ በአንቲባዮቲኮች ይታከማል። ነገር ግን አድቫንስድ የሆነ ደግሞ ላተር ሌት እየሆነ ከመጣ ደግሞ በሰርጀሪዎች ነው የሚሰካከለው ማለት ነው። ስለዚህ አክቲቭ ተራኮማ ከሆነ እንደሚታወቀው በአንቲባዮቲኮች ማከም እንችላለን ማለት ነው። በተለይ ደግሞ ቲቲሲ ወይም ደግሞ ቴትራሳይክሊን እንደምንጠራው መድኃኒት በቀን ሶስት ጊዜ ኦንታሚንት መጠቀም እንችላለን ማለት ነው። ሁለተኛው አዚትሮማይሲን ነው። አዚትሮማይሲን አምስት መቶ ሚሊግራምን ፒኦ መጠቀም እንችላለን ማለት ነው። በተለይ ደግሞ ኤክስፖሩ ካለው ወይም ደግሞ ትራንስሚሽ ካለ በዛ አካባቢ እንደ ፕሮፊላክሲስ ብዙ ጊዜ በየወሩ እንደ አውትሪች የሆነ ይሰጣል ማለት ነው። ስለዚህ በእነዚህ መድኃኒቶች በአንቲባዮቲኮች ማከም ይቻላል ማለት ነው። ነገር ግን በሽታው ቅድም እንዳልነው ቶሎ ካልታከመና አድቫንስ የሆነ ሌት ስቴጅ የሆነ ሲመጣ ሰርጀሪ ያስፈልጋል። ይሄ ሰርጀሪ ሁለት አይነት ሰርጀሪዎች አሉ። ቲቲሲ ሰርጀሪ የሚባል ወይም ደግሞ ትሮሲስ ትራኮማተስ ትሮሲስ የሚባል ሰርጀሪ ብላ ያስፈልጋል። ከዚህ በተጨማሪ ደግሞ ኮርናል ትራንስፕላንት የሚባል አለ ማለት ነው። ስለዚህ በሁለት አይነት ሰርጀሪዎች መስራት ይቻላል ማለት ነው። አድቫንስ እየሆነ ሲመጣ በእነዚህ ማስተካከል እንችላለን ማለት ነው። በተለይ ይህ ኮርናል ትራንስፕላንት አሁን እንዳልነው አይን ደመናማ የሚመስለ ወይም ደግሞ በመስታወት የማየት አይነት ስሜት እንደዚ አይነት ነገር ስለሚኖር ቶሎ እንትን ካላለ ቶታሊ ሪቨርስ ሆነ ብላይ ነስ ከሚያስከትሉ ነገሮች ውስጥ አንዱ ማለት። እንዲሁም ይሄ ትሪቻሲስ እያልን የምንጠራው ደግሞ የአይን ሸዋሽቶች ወደ ውስጥ እየታጠፉ ኮርኒያን ሊጎዱ ስለሚችሉ ብሌንን እስከማጣት ድረስ ያደርሳ ማለት ነው። ቶሎ ካልታከመና ይበሰርጀሪ ይስተካከላል ማለት ነው። ወደ ፕሬቨንሽኑ ስንመጣ እንደሚታወቀው ብዙ ጊዜ ፕሮቬንሽን ላይ ቢሰራ በጣም አሪፍ ነው ተብሎ ይታሰባል ማለት ነው። እንዲሁም እጃችንና ፊታችን በአግባቡ መታጠብ ነው። በተለይ ቅድም እንዳልነው በቀን ከሁለት እስከ ሶስት ጊዜ ወይ ከሶስት ከአራት ጊዜ እስከ አራት ጊዜ ፊትን መታጠብ ነው በሀያ አራት ሰዓት ውስጥ እንዲሁም ደግሞ የእጅን ንጽሕና መጠበቅ ነው። ምክንያቱም ከፊትን በመንካት እጅን ይነካል። ከዛ ደግሞ እቃዎች ይነካሉ። ከዛ ሌላ ሰው ሊነካ ይችላል ማለት ነው። በዛ ሂደት ይተላለፋል ማለት ነው። ከዚህ በተጨማሪ ብዙ ጊዜ በሽታው ካጠቃው ሰው ጋር ኮንታክት አለማድረግ ነው። በተለያየ ነገር ለምሳሌ አልባሳቶች ሊሆን ይችላሉ፣ ክሎዝ ኮንታክት ሊሆን ይችላል። እንዲሁም እሱ የነካበትን እቃዎች ምናምን ማስወገድ ነው። ከዚህ በተጨማሪ አሁን እነዚህ ታውል ሸሪንጎችን ማስወገድ፣ ቅድም እንዳልነው እነዚህ አልባሳትን በጋራ ከመጠቀም መቆጠብ ነው ማለት ነው። ሌላው ኮንትሮል ማድረግ ነው እ ፍላዮችን ወይም ዝንቦችን ኮንትሮል ማድረግ ነው። ምክንያቱም በተለይ ዝንቦች የሚበዙ ከሆነ ብዙ ጊዜ ከአንድ ሰው ወደ አንድ ሰው የማስተላለፍ አቅማቸው ከፍተኛ ነው ማለት ነው። ስለዚህ ዝንቦችን ኮንትሮል ማድረግ በተለይ ደግሞ የአካባቢና ና የግል ንጽህናን በአግባቡ መጠበቅ ነው። ከዚህ በተጨማሪ ፕሮፐር የሆነ ዌስት ማኔጅመንት ነው። በተለይ አካባቢው በጣም የቆሸሸ ና ኢንቫይሮመንቱ በጣም ፑር የሆነ ከሆነ ዝንቦች በጣም ይበዛሉ። በዛ ሂደት ከዝንቦች ሲበዙ ደግሞ በሽታን የመሸከም አቅማቸው ከፍተኛ ነው። በተለይ ደግሞ እነሱ በሰልፍ በሽታ ባያስተላልፉም አንድ በሽታ ተሸክሞ የመሄድ አቅም አላቸው እና ከአንድ ሰው ወደ አንድ ሰው ያስተላልፋሉ ማለት ነው። ደብሌችዎ እንደሚለው እንግዲህ ይህ ፕራይመሪ ፕሬቨንሽን ስትራቴጂ አክሮኒም አለ። እንግዲህ አክሮኒም ደግሞ አብሪቬሽን የሰጠዋለ እና በተለይ ደግሞ ሴፍ የሚባል አክሮኒም አለ። ይሄ ሴፍ ማለት ኤስ ሰርጀሪ ነው። በተለይ ደግሞ በቅድም እንዳልናቸው ሁለቶች ኮርናል ኦፓሲቲ ካለ ወይ ደግሞ ክላውድነስ ካለ እና ትርቻሲስ እያልን መንጠረው ካለ ሰርጀሪ ያስፈልጋል ማለት ነው። ፕሮፐርሊ በሰርጀሪ ስተካከላ ማለት ነው። አዚህ በተጨማሪ አንቲባዮቲክችን ነው በተለይ ደግሞ ኤርሌ ላይ ከሆነ ወይም ደግሞ በሽታው አድቫንስድ ካልሆነ በአንቲባዮቲኮች የመታከም አቅሙ በጣም ከፍ እያለ ይመጣል ማለት ነው። እዚህ በተጨማሪ ፋሻል ክሊንሲ ወይም ደግሞ አጠቃላይ የፊታችን ንጽህና በአግባው መጠበቅ ነው ብዙ ጊዜ በቀን አራት ፊትን በመታጠብ በቀላሉ ትራኮማ መከላከል ይቻላል ማለት ነው። ስለዚህ ሴፍ የሆነ ፋሻል ክሊንሲንግ ማድረግ በጣም አስፈላጊ ነው ማለት ነው። እዚህ በተጨማሪ ኢንቫይሮመንታል ቼንጅ ነው። በተለይ ኢንቫይሮመንት ላይ የተለያዩ ችግሮች ካሉ፣ በተለይ ቆሻሻዎች ካሉ፣ የተለያዩ ነገሮች ካሉ፣ ዝንቦች ካሉ ያን ቆሻሻ በስርዓት ማስወገድ ነው፣ ኮንትሮል ማድረግ ነው። በተለይ ደግሞ ክሊን የሆነ ውሃ እንዲኖር ማድረግ ሳኒቴሽን ፑር የሆነ ከሆነ ሳኒቴሽኑን ማስተካከል መከታተል ሲቻል በስርዓት በሽታውን መግታትና መቀነስ እንችላለን ማለት ነው። እንግዲህ ጥሩ ግንዛቤ አግኝታችኋል ብዬ አስባለሁ። እዚህ በተጨማሪ ቀጣይ ላይ የምለቃቸው ቪዲዮዎች ለእናንተ እንዲደርሷችሁ ላይክሽን ሳብስክራ እያደርጋችሁ እንደ ድሮ ትብብራችሁ እንደሌለ ስል ጠይቃለሁ። ባይ ባይ።